አብይ አህመድ የሚባል በመሃል መጣ። ሴጣን ሆነባቸው። ማወዳደሪያ አይደለም። ፈርዖን ሙሴን እንዳሳደገው ማለት ነው። ማወዳደሪያ አይደለም። ምሳሌውን ለመጠቀም ብዬ ነው። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አሉ፤ እኔ ማረጋገጫ ሰጥቻለሁ። አስራ ስድስት የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ ስለ ጀኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛው ወገንም ያጠናው የኤርትራ ሰራዊት እንዲያደረገ እንዲያደረገ ተብሎ ሰብአ ፐርሰንት ሬፕ ሊውቲንግ እና ይሄ ጀኖሳይድ የፈጸሙት እነሱ ናቸው ተብለው ቲፒኤልፍ ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፈዋል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል። እየላላሳል። ለጄኖሳይድ ከቆሙ ምን ነውጥ እንደም ፈጠሩ የኢትዮጵያ ሰራዊትንም ከሰዋል። የኤርትራ ሰራዊትንም ከሰዋል። መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገርናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። የፍቅር አገር ተገኘ። አብይ አህመድ የሚባል በመሃል መጣ፣ ሴጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ስልታቸውን የሚያውቅ በራሱ በኢህአዴግ ውስጥ አድርጎ ማወዳደሪ አይደለም፣ ፈርዖን ሙሴን እንዳሳደገው ማለት ነው። ማወዳደሪ አይደለም፣ ምሳሌውን ለመጠቀም ብዬ ነው እና እኔ ከሙሴ ጋር ላወዳድረው አይደለም ክቡር ጠቅላይ ሚኒስትርን። ነገር ግን በራሱ በኢህአዴግ ውስጥ ያድረው መጨረሻ ላይ አሸንፋቸው ራሳቸው የኢህአዴግ አባል ድርጅቶች መረጡት። ሲመርጡትም ኖሚኔት ሲያደርጉ ወይም ለጠቅላይ ሚኒስትር ይሆናል ተብሎ ሲጠቆም፣ ለጥቆማ ማንም አራት ደቂቃ በላይ አይፈጅም። ይሁን አይሁን በእጅ ብልጫ ነው። አንድ አራተኛ ካገኘ ይወዳደራል። አራት ሰዓት ተኩል ነው የቆዩበት፣ እሱን ለኖሚኔሽን ለማቅረብ ማለት ነው። ዋና ተቃዋሚ ደግሞ ተከራካሪ ማን ነው? ቲፒለፍ ወያኔ ከዛ በኋላ የመጨረሻ የሆነው ነገር ምንድን ነው? ዶክተር አብይ አህመድ ተመረጠ። እሱ ከተመረጠ በኋላ ይህን የቲፒኤልፍ ቆመቆሮች እና ፍሌክሲብሊቲ የሌላቸው ጋሻና ጎራዴ አነሱ። አካኪ ዘራፋሉ። እኔ ነኝ እንጂ አንጋሽ፣ ማን አንጋሽ አደረጋችሁ የሚል ነገር አነሳ። ምክንያቱም ቲፒኤልኤፍ እጁ ያልደረሰበት ክልሎች የሉ። አንጋሽ ነው የነበረው። ቲፒኤልኤፍን ወደ ጠመንጃ አፈሙዝ ወይም ደግሞ በመድረክ ያላገኘው የፖለቲካ ጥያቄ ነገር ግን ደግሞ በጠመንጃ አፈሙዝ ሊያገኝ በረሃ የሚያስገባው አንድም የጠብታ ያክል ጥያቄ አልነበረው አልነበረውም። አንጋሽ እኔ ነኝና ከኔ ውጭ ማንም አንጋሽ የለም በሚል ምክንያት ነው ወደዚህ ጦርነት የገባው። በነገራችን ላይ ስልሳ ሰባት ዓመት ምረትም እኮ ወደ በረሃ የገቡበት ይኸው ነው። ገና ደርግ ስልጣን እንደያዘ አይደለም እ ወደ በረሃ የገቡት ምን አደረገ ደርግ በትግራይ ውስጥ ምን የተፈጠረ ነገር አለ? ዘራፍ አካኪ ዘራፍ ተብሎ ሰባት ሰዎች በተሰበረ ሽጉጥ በአስር ምናምን ተብሎ የተገባው ሌላ የምንድን ነው የሚባለው? ይሄ ሂድን አጀንዳ አለው ስለዚህ አሁን እነሱን ወደ በረሃ እንዲገቡ የሚያደርጋቸው የጠብታ ያክል ፖለቲካል እንትን ኮዝ የለው። እኛ አንጋሽ ነን፣ እናንተ እኛን ጥላችሁ የምታነክሱ ከሆነ እናሳያቸዋለን ተብሎ ነው የገቡት። ምንም በጠመንጃ ፉፉስ ያኔ ቀርቶ በማንኛውም ጊዜ በኢትዮጵያ ውስጥ በጠመንጃ አፈሙዝ ልትመልሽ የምትገደጅበት ምንም አይነት ፖለቲካ ጥያቄ የለም፣ ዛሬ የሚሆን ያን ጊዜ። ስለዚህ ቲፒለት አንጋሽ ነኝና አንጋሽነትን ይመልሳለሁ ብሎ ነው የገቡት። ሌላ ነገር የለውም ከዛ ውጭ። የእኛ ሰራዊት የኢትዮጵያ ሰራዊት በትግራይ ሕዝብ ላይ ሬፓርቲቭ አልፈጸመም፣ ጀኖሳይድ አልፈጸመም። ይሄ ሰራዊት ድሮንም ያውቁታል እኮ ሀያ አንድ ዓመት አብሮ ኖረዋል። እንደ ባሪያ ሲያገለግል የነበረ ነው። እንደ ባሪያ ሲያገለግል የነበረን ሰራዊት አብሮ ተኝቶ ኮኖ ያጠቁት፣ አብሮ ተኝቶ ኮኖ ያረዱት። የራስህን ቋንቋ የሚናገር ሰው ለይታ አውጥተህ ሀያ አንድ ዓመት ያገለገለህን ድንበር የሚጠብቀውን አብሮ ተኝተው አርደውት ከዛ በኋላ ሌላውን የሰራዊት የህግ የበላይነትን እንዲያስከብር የመጣ ጆኖሳይድ ፈጸመ ይሉናል። በሌላ መንገድ የያዟቸው ወታደሮችን አስፋልት ላይ አስተኝተው፣ እንዴ ይሄ እኮ በዓለም ላይ ታይተው የማይታወቅ በሲኖ ትራክ እኮ ነው የሄዱባቸው፣ ጭንቅላታቸውን እያፈነዱ፣ ሆዳቸውን እያፈነዱ ይሄን ምን እንበለው ምን እንበለው? ይሄንን እንዴ! የኢትዮጵያ መንግስት ያደረጉትን ግፍ ዝም ያለው ሰላም ይፈጠር፣ ግድ የለም መስዋዕትነት ከፍሏል ነው እንዴ? የኢትዮጵያ ብሔር ብሔረሰቦች እናት ልጇን ግንባሯን ስማ ሂድ አገርህን ጠብቅ ብላ ልካው ትግራይ ውስጥ ሆኖ ትግርኛ የምናገረው የወያኔ ሚሊሻ አብሮ የኖረ የሚመራው አብሮ ተኝቶ አብሮ ትሄዳል። ምን ይባላል? ይሄ ምን አይነት ቁስል ነው የሚፈጠርብን? መቼ ነው ይሄን የምንረሳው? ዕድሜ ልካችን አንረሳው። ይሄን ፈጽመው፣ ጆኖሳይድ ተፈጸመብን ደግሞ ይላሉ። ጆኖሳይድ ተፈጸመብን ይላሉ። የኢትዮጵያ የብሔር ብሔረሰብ እናት ልጇን ትግራይ ላለ የላከች ዳር ድንበርን የሀገርን ዳር ድንበር ተከላከለ ያለች ምን ትል ይሆን? ልጇ በሲኖትራክ ድንበሯን ሲከላከል በጥላት ግንባሩ የተመታ ሳይሆን በራሱ ወገን ሲኖ ትራክ ሲጨፈጨፍ በራሱ ወገን አብሮ ተኝቶ ሲታረድ የሰማች ምንድን ነው የምትለው ምን ልትል ነው? የኢትዮጵያ መንግስት ወደ ሰፊ ነው ይሄንን ደጋግሞ አላነሳም። እኔ ካለንኩ በስተቀር ለአምስት ዓመት አላነሳም። የኢትዮጵያ መንግስት ይሄ ይለፍ ግድ የለም ሰላም ይምጣ ከማለት ውጭ አንድ ቀን ሰው አደባባይ ወጥቶ እንዲህ ተደርገናል አልተባለም። ጆኔታ ተፈጸመብን ተብሎ የኢትዮጵያን ሰራዊት ጨለማ ጥላሸት ሲቀቡት አንድ ቀን መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገር ናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አሉ ልመኔ ማረጋገጫ ሰጥቻለሁ። አስራ ስድስት የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። ሰላሳ ሺህ የሆነ ከእስር ቤት ወንጀለኛ ፈትቶ መቀሌ ከቶ የኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው፣ በሳንጃ ነው። ምንድን ነው የምትለው ደግሞ ጆኖሳይድ ለኛንዴ? ማን ነው ይሄንን የተናገረው? ማን ነው ይሄንን የሚናገረው? እኔ ትግራይ የተፈጸሙትን ነገሮች በሙሉ የፍትህ የሽግግር ፍትህ ይፍረደው የተፈጠረውን ነገር የኢትዮጵያ ሰራዊትም ይሄን ፈጽሞ የሚባለው በሽግግር ፍትህ ይታይ፣ አልደብቅም። ወያኔ ግን ይሄንን ለመክሰስ ሞራል የለውም። አንደኛ ለምንድን ነው ሁለት ነገር ላነሳ ነው። አንደኛ ወያኔ የኢትዮጵያ ሰራዊት ተጽዕኖ ፈጥሮበት የተንቤን በረሃና ሌሎችን በረሆች በሚገባበት ጊዜ ከዚህ መውጣት ይፈልጋል ከዚህ ሊወጣ ከሆነ የፈረንጆችን ልብ መማረክ አለበት። የፈረንጆችን ልብ ሊማርክ ከሆነ የኢትዮጵያን ሰራዊት መወንጀል አለበት። አንደኛ የወነጀለበት ጄኖሳይድ እየተፈጸመብን ነው። እዚህ የዘመተ የኢትዮጵያ ብሔር ብሔረሰብ ነው። ትግራይን ፈልገ ጨርስ የሚል አማርኛ የለም። ውሳኔም የለም። ሩልስ ኦፍ ኢንጌጅመንትም የለም ከዛ በፊት እነሱ ይሄንን እንዴት አመቻችሁ፣ ወያኔ ወይም ህዝባዊ ወያኔ ሀርነት ትግራይ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ወያኔ ማለት ነው ብለው ጨርሰውታል። በዚህ መሰረት ጄኖሳይድ የሚባለውን ነገር በፈረንጆች ጋር በሚቀርብበት ጊዜ ወዲያውኑ ልብ የሚነካ ነገር ነው። ይሄ ቱ ዊን ዘ ሄርት ኤንድ ዘ ማይንድ ኦፍ ዞዝ ዋይት ፒፕል ጆኖሳ የተፈጸመብን ማለት ያስፈልጋል። አንደኛ ነገር ይሄ ነው፣ ሲቀርፁ ማለት ነው ፕሮፓጋንዳውን። ምክንያቱም ይሄ ምንድን ነው አያም ዘ ዋን ሁ ኢዝ ሪስፖንስብል ፎር ዘን የፕሮፓጋንዳ ምንድን ነው ዲፓርትመንት። ስለዚህ አሁን ይሄን ፈጠሩ። አንደኛ። ሁለተኛ ሬፕ ነው። ሬፕም እንደዚሁ የፈረንጅ ልብ የሚስብ ነው። እሱንም ፈጠሩ። ሶስተኛ ጅምላ ግድያ ነው ከዛ በኋላስ ይሄ ነገር የመንግስት ወታደር እስኪፈጽም ድረስ እንዳትጠብቅ እራስህን ፈጽም ነው ያሉት ከዛ በኋላስ ሰላሳ ሺህ ምንድነው ምንድ ነው የምትለው እስረኛ ነው መቀሌ ውስጥ ያለው ሴት የሚደፍሩት እነሱ ናቸው በየሆስፒታሉ የኢትዮጵያ ወታደር ሴት ምንድነው ደፈረኝ ነው ሚደፍሩት የኛን ዩኒፎርም ለብሰው ነው። ለምንድነው የእኛን ዩኒፎርም የሚለብሱት? ሁሉም ስቶሯችን ትግራይ ነው የነበረው አንድ ጥይት ማዕከል ላይ ወይም አዲስ አበባ ወይም ሌላ ቦታ ላይ አልነበረችምና፣ ዩኒፎርማችንም እዛ ነው ያለው። ዩኒፎርማችን ይለብሳል፣ ሴት ይደፍራል፣ መከላከያ ደፈረ ነው። በሌላ በኩል ለጄኖሳይድ የኤርትራን ሰራዊት እና ለሬፕም የኤርትራን ሰራዊት ይሄ ሉቲንግ ይሄ ዝርፊያን በተመለከተ የኤርትራ ሰራዊት ይከሳሉ። ከዛ ሌላ የኢትዮጵያን ሰራዊት የከሰሉበት ጅምላ ግድያ ነው። ምንድነው ያደረጉት? በሲኖ ትራክ መርገጥ ብቻ እኮ አይደለም። ዩኒፎርሙን የያዟቸውን ወታደሮች ዩኒፎርማቸውን አስወልቀው የራሳቸውን ሲቪል ዩኒፎርም አስለብሰው ገደል ላይ አስቀምጠው አማርኛ እየተናገሩ በጥይት እየመጡ ከገደል እየወረወሩ እኒ ነው ይኸው የተገደለው። ይኸው በአማርኛ እንትን ምንድን ነው እንደዚህ አድርጎ ነው ጅምላ ግድያ የሚፈጽሙት ነው ያለው። ምን ተብለዋል? ይቅርታ መንግስት ወንጀሉን እንዲፈጽም እስኪፈጽም ድረስ አትጠብቅ፣ እራስ ፈጽመ መንግስት ነው በል ነው መመሪያው። እራሳቸው ገለው መንግስት ገደለ አማርኛው፣ ዩኒፎርሙ ግን ተበሉ እኛ የምንለሰው የዩኒፎርም አይነት ጫማችን አማርኛችን ቢያንስ ቢያስ በትግርኛ አፉን የፈታ ሰው አማርኛና ወይም እንደኔው ኮልታፋ በአፋን ኦሮሞ አፉን የፈታ ሰው ወይም በወላይትኛ አፉን የፈታ ሰው አንድ ሊሆን አይችልም። ይህንን ደግሞ ለማወቅ ሌላ ምንድነው የስፔስ ሳይንስ ሊሆን አይችልም። ይሄ ነው ፕሮፓጋንዳ የነበረው። ይሄን ራሳቸው አድርገው ጆኖሳይድ ፈጸሙብን ብለው ከሰሱ። አሁንም እኔ በጣም ግልጽ፣ ይሄው የሽግግር ፍትህ ጦርነት ብለው አሁን ከሚለፍፉ በሽግግር ፍትህ እንዳኝ። የኢትዮጵያ ሰራዊት ሀያ አንድ ዓመት እዛ ቆይተዋል። ባሪያ ሆኖ እንደ ባሪያ እያገለገለ በጉልበቱ በገንዘቡ በሁሉም ነገር ማለት ነው። ሀያ አንድ ዓመት እዛ የቆየ ሰራዊት ነው። አሁን ሬፕ አደረገን ገደለን፣ ዘረፈን ምን የሚሉት ያውቃሉ እኮ ሁሉም ተጋብተዋል እዛ። ሁሉም እዛ ተጋብተዋል። አማራ ነው፣ ኦሮሞ ነው፣ ወላይታ ነው ወይም ሁሉም ብሔር ብሔረሰቦች ትግራይ ሀያ አንድ ዓመት የቆዩት እዛ ተጋብተዋል፣ ከልጆች ከሴቶቻቸው ጋር ይሄ ከሴቶቻቸው ጋር የተጋባ እሱን እንደገና በጀኖሳይድ ይከሱታል በጀኖሳይድ ይከሱታል። አሁን ይህን የሚያውቁት ሰራዊት በጀኖሳይድ ከከሰሱ እውነተኛ ለጀኖሳይድ ከቆሙ ምን ነው ጽዶም ፈጠሩ። የኢትዮጵያ ሰራዊትንም ከሰዋል፣ የኤርትራ ሰራዊትንም ከሰዋል። ያ የፈረንጆችን ልብ ለመማረክ ያደረጉት ነገር አግኝተዋል፣ ድጋፍ አንድ ነገር በተጨማሪ እዚህ ላይ ላነሳው የሚፈልገው ከሰባት ሀገሮች ጋር ተዋጋን ይላሉ። ማን ናቸው ሰባቱ? ኤምሬት ይላሉ፣ ኢትዮጵያ ይላሉ። አገር ሳይሆን ያው እንግዲህ ከምንድነው፣ ከአማራ ሚሊሻ ይላሉ፣ ከአማራ ፋኖ ይላሉ፣ ከኢትዮጵያ ወታደር ይላሉ። ሁለቱ ደግሞ ማን እንደሆኑ አላቅም። ከነዚህ ጋር ተዋጋን ይላሉ። የኢትዮጵያ ሰራዊት እኮ ኢትዮጵያ እንደ አገር በሙሉ ከምዕራባውያን ጋር ነው እኮ ተወጋቸው። አውሮፓ አስራ አንድ ነው ምናምን አገሮች ቁጠሯቸው አሜሪካን፣ ካናዳ፣ አውስትራሊያ ሆል አሜሪካን የአሜሪካን ከአሜሪካን ጋር አላይን የሚያደርጉ አገሮች በሙሉ ከቲፒልፍ ጋር አይደለም፣ እንደተቆሙት ደግሞ ሰባት አገሮች ጋር ለብቻችን ተዋግተን እንደዚህ አሸንፈን አንደኛ አላሸንፈን በነገራችን ላይ በጦርነት አሸናፊነት ተሸናፊ የለውም። ለማንኛውም ሰራዊቱን የሚመሩ ያሉት ሰዎች ሽፍታ ሌባ ስለሆኑ እነሱ እንዳይያዙ እና ህዝቡ ጋር ደግሞ ሌብነታቸው እንዳይታወቅ አሸንፍናል እኛ አሸናፊዎች አይደለም። ማንም አሸናፊ አይደለም። ነገር ግን ወያኔ ተቀጥቅጦ በፍጥነት ፕሪቶሪያ ሰዎች ልቆ በሆነ መንገድ ምንድን ነው ፈርሙና ነፃ አውጡ ነው የተባለ። ስለዚህ ምንድን ነው ሊጨምር የፈለግኩት ይሄ አሁን ያልኩት ነገር፣ የወያኔዎች የጄኖሳይድ ጉዳይ በዚህ ለመከራከር ወኔ የላቸውም። እኛ ለብቻችን እንደዚህ አይነት ሀገሮችን ተዋጋን ለሚለውን ነገር በዚሁ አይነት መንገድ ማለት ነው። ስለዚህ ቲፒልፍን ወደ ጦርነት የሚያስገባ ፖለቲካዊ ጉዳይ አንጋሽ ነበርኩና ለምንድን ነው ከዚህ ያስወጣችሁኝ የሚል ነገር ነው ሁለተኛው ደግሞ ጆኖሳይድ የሚባለው ነገር እራሳቸው የፈጠሩት ነው አንድ ጥያቄ ልጠይቅሽ ስለ ጆኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛው ወገንም ያጠናው የኤርትራ ሰራዊት እንዲህ አረገ እንዲህ አረገ ተብሎ ሰባ ፐርሰንት ሬፕ ሉቲንግ እና ይሄ ጄኖሳይድ የፈጸሙት እነሱ ናቸው ተብለው ቲፒኤልኤፍ፣ ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፈዋል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል እየላላሳል እና ጄኖሳይድ የሚባለው የት ላይ ነው? ታንኪዩ።